አሰላሙ አለይኩም ወራህመቱ ላይ ወበረካቱ። ይህንን ቪዲዮ ላይክ ሼር በማድረግ ኮሜንት በመጽሐፍ ሰብስክራይብ በማድረግ እባካቸው በረታቱኝ እወዳቸዋለሁ። ዛሬ ደግሞ የሰው ልጅ አፈጣጠር በእስልምና በሚል ርዕስ አንዳንድ ነገሮችን እናያለን ማለት ነው። የሰው ልጅ አፈጣጠር በእስልምና። በእስልምና አራት አይነት የሰው ልጅ አፈጣጠር አለ። አንደኛ፣ ያለ ወንድና ሴት ግንኙነት ልክ እንደ አዳም። ሁለተኛ፣ ከወንድ ጎን አጥንት ልክ እንደ ሔዋን። ሶስተኛ፣ ያለ አባት ከሴት ብቻ ልክ እንደ ኢየሱስ ክርስቶስ ልክ እንደ ኢሳ። አራተኛ፣ ከወንድና ሴት ግንኙነት ልክ እንደኛው ማለት ነው። ቁርአን ሰውን ከተለያየ ነገር መፍጠሩን ይናገራል። ከላይ ያለውን የአፈጣጠር አይነት መሰረት አድርገን ባጭሩ ቁርአን የሚለውን እናያለን። ቁርአን ላይ ሰው ከተለያየ ነገር ተፈጠረ የሚለው ግጭት ነው ማለት የቁርአንን አገላለጽ አለመረዳት ነው ይህን ለመረዳት ቅድመ ሙስሊሙን በመንፈስ ተመላለስ የሚል ቅድመ ሁኔታ የለም ማንበብና መረዳት ብቻ ነው የሚያስፈልገው አንደኛ ቁርአኑ ያለ ሴትና ወንድ ግንኙነት የተፈጠረውን አዳምን እንዲህ ገልጸዋል እናንተ ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ጌታችሁን ፍሩ ኒሳ አንድ እርሱም ያ ከአንዲት ነፍስ ያስገኛችሁ ነው እርሱ ያ ከአንዲት ነብስ ከአዳም የፈጠራችሁ ነው። አራፍ 189 ላይ ባለው መሰረት አላህ የሰው ልጅ ያለምንም ግንኙነት ከአንዲት ነብስ አዳምን መፍጠሩን እንረዳለን። ወደ ሁለተኛው አፈጣጠር ከመሄዳችን በፊት ይህ አንዲት ነብስ እንዴት ሆኖ እንደተፈጠረ፣ ይህ አፈጣጠር እርከኑን እናያለን። አፈርነት፦ አላህ ዘንድ የኢዛ ምሳሌ እንደ አደም ብጤ ነው። ካፈር ፈጠረው ከዚያም ለእርሱ ሰውን አለው ሆነም ኢምራን 59። ጭቃነት በእርግጥም ሰውን ከነጠረ ጭቃ ፈጠር ነው። ሙእሚኑን 12 ያ የፈጠርነውን ነገር ሁሉ ያሳመረው የሰውን ፍጥረት ከጭቃ የጀመረው ነው። ሰጅዳ ሰባት መጀመሪያ አፈር ነበር፣ ውሃ ሲጨመርበት ጭቃ ሆነ። ስለዚህም አዳም ከጭቃ ተፈጠረ በሚል ተገለጸ። ከሚገማ የሆነ ጥቁር ጭቃ ሰውንም ከሚቅለጨለጭ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠርነው። ሂጅር 26 ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚቅለጨለጭ ሸክላ ከሚገማ ጭቃ ፈጥራለሁ። ሂጅር 28 አፈሩ ጭቃ ሆኗል። ጭቃው ቦክቶ ሲተው ቀለሙ ይጠቁራል፣ ጠረኑም ይገማል። አደምም የሚገማ ከሆነ ጥቁር ጭቃ ተፈጠረ ይላል። የሚቅለጨለጭ ደረቅ ጭቃ የተቦካው ጭቃ እስከሚደርቅ ሲተው፣ ሲደርቅ ከአንድ ነገር ጋር ሲጋጭ ኪል ኪል የሚል ድምፅ ስለሚሰጥ አደም ከሚቅለጨለጭ ደረግ ጭቃ ትፈጠር አለ። ሰውን እንደ ሸክላ ከሚቅለጨለጭ ደረግ ጭቃ ፈጠር ነው። ራህመን 14። የህይወትን መንፈስ መንፋት አፈር፣ ከዛ ጭቃ፣ ቀጥሎ የሚቅለጨለጭ ደረግ ጭቃ የነበረው አደም በስተመጨረሻ ሩህ ተነፋበትና ህይወት ያለው ሰው ሆነ። ቁርአን እንዲህ ይላል፣ ፍጥረቱን ባስተካከልኩትና በውስጡ በመንፈሴ በነፋሁበትም ጊዜ። እንግዲህ ከላይ ኤቢሲዲ በማለት በተራ ያስቀመጥኩት የመጀመሪያውን ሰው የአደም አፈጣጠር ነው። ከላይ ያየነው በሙሉ የአደምን አፈጣጠር ብቻ ነው የሚገልጸው። የእኛ አፈጣጠርን አይመለከትም። ስለዚህ ከላይ ያለውን የአፈጣጠር እርከን ከእኛ አፈጣጠር ጋር አያይዘን ነገሩን ስህተት ነው ማለት እጅግ ስህተት ውስጥ መግባት ነው። ስለዚህ ሁላችሁም ማንበባችሁን እንዳትረሱ እና ደግሞ በቀጣይ ምዕራፍ በቀጣዩ ክፍል እንዴት እኛ ደግሞ የእኛን አፈጣጠር የኢሳ ዓለይሂ ሰላምን አፈጣጠር አንዳንድ ነገሮችን ይዤላችሁ እመጣለሁ። እስከዛ ፎሎው፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አሰላሙ አሌይኩም ወራሕመቱላሂ ወበረካቱህ።